ሙኝ አለ ያለ ቤዚች ስት ጎንዶ ለማረች ላይክ እና ሼር እያደረጋችሁ ሃሳቦቻችን ለብዙዎች አቀፍሉ። ለዚህም ኮቪድ አሁን ሰግናችሁ አለው ዛሬ ደም ይዘናችን የመጣነው እንግዲህ ለጠላት ቆሞ የማጨብጨብን ጥበብ ነው። እንግዲህ በእኛ አገር ፖለቲካ ውስጥ አንደን ኃይል ጠላት ብለን ከፈረጅን በኋላ ስለዚያ ኃይል መስማት፣ መናገር፣ መተንፈስ ሁሉ የመጨረሻ የበደል በደል የጥፋት ሁሉ ጥፋት ነው። ነገር ግን ይሄ ተገቢ አይደለም። በሰለጠነው ዓለም ሰው ጠላት ብሎ የሚያስበውን ኃይል ቢሊዮን ዶላር አውጥቶ ይከታተላል፣ መረጃውን ይሰበስባል። የሚደነቀውን ያደንቃል፣ የሚማረውን ይማራል። ለምሳሌ ኢራንና እስራኤል የነበረባቸውን ጦርነት ታውቃላችሁ። የ12 ቀኑ እጅግ በጣም ዘግናኝ ጦርነት እስራኤሎች የኢራንን የሚሳኤሎች ፍንጦር ጣሪ ብጥስጣሽ ብረት የወደቀውን በሙሉ ይለቅሙ ነበር። እስራኤሎች ይለቅሙ ነበር። ኢራን የወረወረቻቸው እያንዳንዱ ሚሳኤሎች የእስራኤል መከላከያ ኃይል የምርምር ተቋም ውስጥ እያንዳንዷ ብጥስጣሽ፣ እችን ጦፍ ምታክል ብጥስጣሽ ሳይቀር ልቅሙ አስገብተዋል። ለምን ጠላት ቢሆንም ከጠላቶቻቸው የሚማሩት ነገር እንዳል ይረዳሉ። ኢትዮጵያ ውስጥ አንድን ኃይል ጠላት ነው ብለው ከገመት መንጓጠጥ፣ መንጓጠጥ፣ መንጓጠጥ፣ መንጓጠጥ። ይሄ እውቀት አይደለም፣ ይሄ ድንቁርና ነው። ለምሳሌ እኔ ህወሓት አትመቸኝም። ነገር ግን ህወሓት አልተመቸችኝም ማለት ህወሓት በስልጣን በነበረች ጊዜ የነበራት የደህንነት መዋቅር እጅን በአፍ የሚያስጨበጭብ እጅን በአፍ የሚያስጭል ቆሞ የሚያስጨበጭብ እንደሆነ ግን አልክድም አልክድም ህወሓት ብዙ ጊዜ መሳሪያ ኢህአዲግ እንደምታውቁ ስልጣን ላይ በነበረ ጊዜ ብዙ ጊዜ መሳሪያ ይዘው ዘውዘው ስትል አታዩም እያንዳንዱን ነገር መረጃ ገና ገና ከምንጩ ገና ገና ሳይወጣ በፊት ነበር የሚያደርግ ቀብ ያደርጋል ያፍናል ይገላል ይጥልሃል እና የደህንነት ለመረጃ የነበራቸው ፍጥነት እና ቅልጥፍና የሚያስደንቅ ነው ባለፈው ጦርነት በተዋጋን ጊዜ የነበራቸው የሚዲያ የበላይነትና ዓለም አቀፍ ትስስራቸው በጣም የሚያስደንቅ ነው። በእርግጥ በኢትዮጵያ ቢሊዮን ዶላሮች ቢሆንም የዓለም አቀፍ ትስስራቸው ቀድሞ በዛ ጉዳይ ለመዘጋጀታቸው ግን እጅን በአፍ የሚያስጭን ቆመ የሚያስጨዋጭ እና ጠላት ብለው የምታስበውን አካል የሚደንቁን ማድነቅ አለብህ፣ የሚነቀፉን መንቆፍ አለብህ። ለምን በውስጥ ቁጭት ለመፍጠር ነው። የእስራኤል ከፍተኛ የጦር መኮንነች ሀማስ እኮ መንፈስ ነው እስከ ማለት ድረስ ደርሰዋል። ሃማስ እኮ መንፈስ ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ

ብዙ ሰዎች አይኑም ልቡም የታወረ ይላሉ። ነገር ግን ሂስ ጂኒስ እጅግ በጣም ጂኒስ። ሀሳብ አንስማማም፣ አዎ ፖለቲካ ልዩነት አለን፣ ግን ጂኒስ ነው። አልችልም፣ ያን ማድረግ አልችልም። ከአፌ እንደዛ አይነት ቃል ለቴዎድሮስ ጸጋዬ ሊወጣ አይችልም። ሂስ ጂኒስ። ማንም አይናማ አይና አለኝ የሚል ማንም አይናማ በሞተ ዓመት አንብቦ የማይጨርሰው ነገር እሱ በጥቂት ዓመታት አንብቦ ጨርሶ። በእውነት ኢትዮጵያ ውስጥ እንደ ቴዎድሮስ ጸጋዬ ያነበበ የተረዳ ሀሳቦችን በአግባቡ መግለጽ የሚችል አንደበቱ እጅግ በጣም ስል አክቲቪስት የለም። መቶ ፐርሰንት እርግጠኛ ሁኜ ነው የምነግርህ። አልተስማማንም ማለት ጠላቴ ነው ማለት አይደለም። ወይ ጠላቴ ነው ማለት ብቃቶችን አበሸቁጣለ ማለት አይደለም። ምናልባት እኔ ከሱ መማረው ነገር ሊኖር ይችላል። ምናልባት ለምሳሌ ኢትዮጵያ ውስጥ ካሉ ፖለቲከኞች አማራ አኪላ የሚባል ልጅ አለ። በጣም በጣም ሸፍጠኛ ነው ልጁ። በደንብ የተረዳሁት ሰው ነው። እጅግ በጣም ሸፍጠኛ ነው። ምናልባት የህዋት ደብል ኤጀንት ይሆናል ብዬ የምገምተው ሰው ነው። ንጉር ግን አማራ አኪላን በምን አደንቃለሁ? ምን አብዛኛው ኢትዮጵያ ፖለቲከኛ የሌለው አማራ አኪላ እጅግ በጣም የተረጋጋ መልኩም ትንሽ እንደዛ ነው መልኩም ንግግሩም ወደ ንግስና የተጠጋ ሸፍጠኛ ነው ብያቸዋል። እጅግ በጣም ሸፍጠኛ እጅግ በጣም አደገኛ ሴራ የሚከታተል ምናልባት ዶብል ኤጀንት ሆኖ ለህወሓት የሚያገለግል አደገኛ ሰው ይመስለኛል አማራ አኪላ። ነገር ግን የፈለገ ብትጮ፣ ብትሳደብ፣ ብትንከባለል፣ ምን ብትል እሱ ስሜታ አታረግ ስሜታ አይሆንልህም። ነገሮችን በእውቀት ነው የሚናገረው፣ በሴራም ነው ቢሆን ምላል ልክ እንደ ጌታቸው ረዳ። ጌታቸው ረዳ ለምሳሌ እኔ አይመቸኝም ምናልባት ኢትዮጵያውያን ያን ሁሉ ደም እንዲከፍሉ ካደረጉ ሰዎች አንደኛው ጌታቸው ረዳ ነገር ግን ለጌታቸው ረዳ የንግግር ክህሎትና የፖለቲካ አረዳድ ቆመታ ታጨበጭብለት ዘንድ ትጎደዳል ትጎደዳል። እሱ በህወሓት በኩልም ቆሞ ያስጨበጭባል፣ በመንግስት በኩል ብልጽግና መጥቶም ቆሞ ያስጨበጭባል። ይሄ ሰው የዋዛ ሰው አይደለም። ነገር ግን የፖለቲካ ሸፍጥና ሴራ ውስጥ ሊገባ ይችላል። ለሆዱ ብሎ ነው፣ ለህዝብ ብሎ ነው፣ ለገንዛ ጥቅሙ ብሎ ነው። ምክንያቱ ምንም ሊሆን ይችላል፣ ምንም ሊሆን ይችላል። ነገር ግን የሚበልጠውን ሰዎች እውቅና መስጠት ከቻል ከነሱ መማር አለበት። ለምሳሌ የንግግር ክህሎትና በስሎት ከነ ቴድሮስ ጸጋዬ ከነ አማራ አኪላ ከነጌታቸው ጌታቸው ረዳ እማራለሁ እኔ። ስሜታዊ አይሆንም በዙ ፖለቲከኞች፣ በጣም ትልቅ ስልጣን ያላቸው ፖለቲከኞች ጮመር የሆነ ደህና መናገር ጀምሩና ከሶስት ከአራት ከአምስት ደቂቃ ንግግራቸው በኋላ ወደ ስሜታዊነት ይቀየራል። ትልልቅ ፖለቲከኞች እኮ ነው። በኢትዮጵያ ትልልቅ ምትላቸው ፖለቲከኞች ከሶስት ደቂቃ በላይ ማውራት አይችሉም። ከዛ በኋላ ወደ ስሜታዊነት ይሄዳል፣ ይቆየራል። ቴዎድሮስ ጸጋይ ቅዱስ አይደለም። ስሜታዊ ቢሆኑ በእውቀት ነው። ተች ያደርጋል ሳትወድ በግድ ይሄ አይኑም ልብም የታወረ ነው ይላል። ያህል ስማማ እጡፍ ይበልጣል። ፐርሶናል ምሳሌ እኔን በማንበብ እኔ ነገሮችን በመረዳት ምናልባት ቀድሞ በመተንበይ የተወሰነ ክህሎት ሊኖር ይችላል። ይሄ ሰው በማንበብ እጅግ በጣም ምናልባት በሺ የሚቆጠር መጽሐፍ ያነበበ ነው የሚመስለ እውቀት አለው። እውቀት አለ። ሸፍጠኛም ቢሆንም ጠላት ቢሆንም ብቃቱ ግል ልትቀበል ይገባል። በግግምና መብለጥ የለም። ፖለቲካ ላይ ግግምና የለም። እንደዚህ አይነት ነገር አለ እና ስለ ተቃራኒ ኃይል ማውራት የተቃራኒ ኃይል አጨብጫቢ ወይም ደግሞ ባንዳ ተደርጎ ነው የሚወሰደው። ደዛ አይደል ቁጭት መፍጠር አለ። የእነዛን ብቃትና ክህሎት ችሎታ ስታወራ አንተ ደግሞ ትቀይራለህ እና ራሽያኖቹ የራሽያኖቹ ጉዳይ ለአሜሪካኖቹ በጣም የሚያስደንቃቸው ቆመው የሚያጨበጭብለት ጉዳይ ነው። ሌሊትና ቀን በየቀን የሚፈበርኩት ልዩ ልዩ መሳሪያዎች አሜሪካኖች ቆመው ነው የሚያጨበጭበ። ልክ እንደ ክርስቲያኖ ሮናልዶ ክርስቲያኖ ሮናልዶ በተቃራኒ ቡድን ላይ ሲያገባ ቆሞ ያጨበጭብለታል። ለምን በቃ ያስደንቃል። ስለዚህ አንዳንድ ነገሮች ቆመ እኔ አባቴ በደርግ ጊዜ ከኤርትራ ነች ጋር ሲዋጋ ሲኖግረኝ በቃ አንዳንድ ውጊያዎች ቆመ ያስደንቁን ነበረ። ሀሳቡ በጠላትነት ቆመ ብትዋጋ ደም ብትፋሰስም የአንዳንድ ሰዎች ጀግንነት በማዶ ምትሰማ አለ በማዶ የሚያስደንቃል። እና ይሄ ማለት ምን ማለት ነው? ውስጥም ቁጭት ይፈጥራል። አንዳንዴ ጠላትን ማድነቅ ባንተው ልቦና ውስጥ ቁጭት እንዲፈጠር የሚያደርግ ነው። በእርግጥ ለደካማ ሰው ስለ ጠላት ጀግንነት ማውራት የበለጠ ሊያልፈሰፍሰውና ሊጥለውም ይችላል። ለጠንካራ ሰው ግን፣ ለዓላማው ጽኑ ለሆነ ሰው ግን ጠላትህን ጠንካራ ጎን ማንሳት ቁጭትና ጥንቃቄ እንድታደርግ ያደርጋል። እና ጠላት ብለን የምታስበውን ሀይል ማበሻቀጥ አያስፈልግም። ይሄ መንደርት የፖለቲካ ነው። እነዚህ ራሽያኖች ሞኞችና አደገኞች ዋዛ ማያውቁ እንደዛ ኮነ ኢራኖቹንም እንደዛ ብለዋል። ትራምፕ እነዚህ ኢራኖች እንደሚያለው እነዚህ እነዚህ ብልጣብልጥና አደገኛ ፍጥረቶች ናቸው ነው ያለ። ብልጣብልጦችን እጅግ በጣም አለ ራሽያን ሞኝ ያለበትም ኢራኖችን ብልጣብልጥ ያለበትም ሁለቱም የከፍተኛ መገረምና የአድናቆት ሞኞች የሚለው ራሽያኖችን ያሰቡትን ከማድረግ ወደኋላ አይሉም፣ ላመኑበት ነገር ገገሞች ናቸው ለማለት እና ጠላት ብለው ብታስበው በሚዲያም ይሁን በሜዳም ይሁን ልዩነት ካለ በልኩ መረዳት መንጓጠጥ ተገቢ አይደለም መንጓጠጥ ተገቢ አይደለም ለምሳሌ ኢትዮ ፎረም እኔ ሸፍጠኛ እንደሆነ ብዙ ውስብስብ ሴራ እንዳለ አድፍጦ ቀን እንደሚጠብቅ የህወሓትን አጀንዳ እንደሚያራምዳ አውቃለሁ ነገር ግን በሚዲያ ላይ እየፈጠረውን ከፍተኛ ተጽዕኖ ግን ሳላደንቀ አላልፍ ላመንበት መንገድ ላመንበት ሀሳብ የሚሄድበት እርቀት እንቅልፍ ማጣቱ ግን በጣም ያስደንቀኛል። እና ይህን ኔ ብክድም ሌላዎች ስለሚመሰክሩብህ ምንም አድረግ አትችል። ነገር ግን ሸፍጠኛ፣ ሴረኛ ቀን እየጠበቀ ያለ አደገኛ፣ ከጀርባ ብዙ ተልቅ ያለ ኃይል መሆኑን ግን እረዳለ እና ኢትዮጵያ ውስጥ ጠላት ብለህ የምታስበነ ኃይል በጣም ለማንጓጠጥና ለማንቋሸሽ መሞከር እኔ ህወሀት እንዳልኳቸው አሁኑም ድረስ አሁኑም ድረስ ህዝባዊ ቅብልነት ለማግኘት የሚሄድባቸው ርቆተች በጣም ነው የሚያስደንቅ። በኢትዮጵያ ፖለቲካ ውስጥ አሁንም ህዝባዊ ቅብልነት ለማግኘት አምስት ስድስት አስር ሞት አቅጣጫዎች ላይ እርምጃ ይወስዳል። በአንድ ቦታ ብቻ አይደለም ግግም ብለው የምታየው እና ይሄ በጣም የሚያስደንቅ ነው። ከዚህ ሁሉ ውድመት በኋላ እንኳን ነገሮች ወደ ቦታዎች ለመመለስ የሚያደርገው ባይሳካም የሚያደርገው ጥረት ይደንቀኛል። የእኔ አሳብ ነው። አሳብ ሲሞቻችሁ ላይክና ሼር አድርገው ፒስ